የማትከበሩበት ቦታ እንዳትገኙ፣ የምትናቁበት አካባቢ እንዳትሉ፣ የምትደመጡበት የምትሰሙበት ካልሆነ በቃ እኔ ያልገባኝ ነገር ዳኒ እዚህ ጋ ምን እየሆነ ነው? እየሳቀ ነው ወይስ ምን እያደረገ ነው? በጣም ግራ ገብቶኛል። እዚህ ጋ አንዳንድ ነገር ላሰማችሁ መጥቻለሁ። እንግዲህ ብሩኬ እያደረገ ስላለው ነገር ብሩኬ ብቻውን ጠርቶትም ሀይሚን ይዞ የመጣው ማለት ነው ሃይሜን ሃይሜን ችሱ መጠቀሚያ ማለት ነው። ሃይሜ ሃይሜ የሚለው እኔ እንደሚመስለኝ ዳኒ ማለት ነው። ሁለቱ ጋር የሆነ ሚስጥር አለ። ሃይሜ ካልተናገረች ሚስጥሩ ዳኒ መናገር ዋናው ታርጌቱ ምንድን ነው? ሃይሜን ይፈልጋታል ነው። ስለዚህ የብሩኬም ጥያቄ ይሄ ነው። ብሩኬ ጥያቄ ትክክል ሆኖ ሳለ ግን አሁን አሁን እኔ ዳኒን ስረዳው ሃይሜ ው የፕራንክ አለቃ ነች። ታውቃላቸው ሃይሜን ትፈልጋታለህ ነው። ሃይሜን ትፈልጋታለህ። ስለዚህ ምንድን ነው እሱ ነው። በቃ እንድና እንድ ያልገባችው ነገር ዳኒ ጋር ያለው ሚስጥር ብሩኬን ሃይሜ ፕራንክ እንደምታደርገው ዳኒ እያቃል። ይሄ ብቻ የሚዋሺ ሰው ድሮም እንደዚህ ነው። ዋና ታርጌቱ ሃይሚና ብሩኬ መለያየት ስለነበረ የዳኒ ስራ አልተሳካልን ቆይ ቆይ እንታገስ ሃይሚያው 200 ሺህ ልትሞላ ትንሽ ነው የቀራት ስለዚህ ለዚህ ቻናል መስዋዕትነት የከፈሉት ሰዎች እነዳኒም እነሶሲም ስላሉ አስተያየት ሰጪዎች እስቲ እያስተካከልን አስተያየት እንስጥ ምክንያቱም መጨረሻውን ለማየት ማለት ነው ቤተሰቦች ብሩኬም ካርባ ገብቶልናል ሃይሚየም ወደ 90 ምናምን ገብታልናለች ትንሽ ነው የቀራት ሶ እንግዲህ ይሄ ሁሉ መስዋዕትነት የተከፈለበት ቻናል እንግዲህ ታውቃላችሁ ውጤቱን ማለት ነው ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ። ዛሬ እንግዲህ ሻይ ቡና እየጠጣሁ ይችን ቪዲዮ ሰርቼላችኋለሁ ማለት ነው። የቁርስ ሰዓት የስልኩን ማለት ነው ጠረጴዛ ውስጥ ድብቅ አድርጌው በስልክ ነው የቀረስኩት ዛሬ ማለት ነው። ስልክ ስፒከር አልያዝኩም እንደምታዩት። ከዛ ግን ሪከርድ ያደረኩት ያደረግኩት ብልጥ አይደለሁ። እዛ ግን ምግቡ ጋር አይታይም ስልኩ ማለት ነው። እና ዛሬ ካሜራ አሊያስኩም አስኩም ስፒከሬ አሊያስኩም፣ ከኋላ ሆኜ ነው ማውራው። ውድ ቤተሰቦቼ እሱም መላላችሁ ነው እንግዲህ የመጣሁት ማለት ነው በብሩክና በሃይሚ ሃይሚና ብሩኬ እንግዲህ ብሩክ አርባ ገብቷል። ሃይሚ ዘጠና ዘጠኝ ገብታለች ትንሽ ነገር ወደ ዘጠና ምናምን ውስጥ ነው ያለችው። እሶ እንግዲህ ነገ ወይ ተነገወዲያ ይሞላል ማለት ነው ውድ ቤተሰቦቼ። እና ትናንትና እንግዲህ እነ ዳኒ ጋር ሄዶ ብሩኬ ያዙኝ ልቀቁኝ ብሎ እንግዲህ በዛ መልኩ ስሙን ለማጥራት ደፋ ቀና ሲል ነበረ። እኔ እንደሚመስለኝ ዳኒ አሁን አንድና አንድ ላለመደባደብም የፈራው ሃይሚ ሀይሚ የሚልበት ምክንያት ሀይሚ ጋ ያለው ሚስጥር ፕራንክ ብቻ ነው። ብሩኬ ብሩኬን ሀይሚ ፕራንክ እያደረገችው ነው ያንን ያንን ፕራንክ ደግሞ የሚያውቀው ዳኒ ነው። ስለዚህ ዳኒ ደግሞ እሱ እንዳይናገር ስራዋን ያበላሽባታል። ስለዚህ ምን ማለት አለበት? ሀይሚ ሀይሚ ማለት አለበት ግዴታ። እኔ እንደተረዳሁት እንደዛ ነው እንጂ ሃይሚን በመጥፎ ነገር በቆሻሻ ነገር አስቧት ወይም ደግሞ አልሟት አይደለም። ቤተሰቦች ለመረዳት መሞከር አለብን። እዚህ ጋር አንደኛ አንደኛ ነገር ለስራ ነው የተገናኙት እነዚህ ልጆች። ምንም የሚያገናኛቸው ነገር የለም። ፕራንኩን በመጀመሪያ ሰዓት ሶሲንም በስነስርዓት ምንም ማለት አይደለም ብሎ ተቀብሏታል። ዳኒ ያራዳ ልጅ እኮ ነው። አንዳንዴ የምናስባችሁ ነው። ስለዚህ አሁን እየተጫወቱ ያሉት ካራክተሩን እየተጫወቱ ያሉት አውቀው እየተጫወቱ ያሉት ሀይሚና ዳኒ ናቸው። ብሩክ ሆዬ ደግሞ እኔ ያላዋልኩበት እንዴት ውልሃል ብለህ ስሜን ታጠፋለህ፣ አውጣ ነው እያለ ያለው ሀይሚን ብሩኬ ያመናጭቃታል። ላላቸው ሰዎች ደግሞ ሀይሚን ትፈልጋታለሁ ወይ የሚለው እፈልጋታለሁ ካለ እርግጠኛ ነኝ ያው መጠጣት ያለበትን ቦክስ ይጠጣል ብዬ ነው የማስበው። እንደዛ መሰለኝ እኔ ሳስብ ማለት ነው። ምክንያቱም አንዳንዴ ቪዲዮ አይታችሁ የምትረዱት ነገር አለ አይደለ እና እንደ መሰለኝ እኔ እንደዛ ነው። ትፈልጋታለሁ ወይ ትፈልጋታለሁ የሚለው ሀይሜ ሀይሜ ያለበት ምክንያት ነው። ሀይሜ ሀይሜ ያለበት ምክንያት ደግሞ እሱ ፈርቷል። ዳኔ ልናገር ወይስ አልናገር እንግዲህ በኮድ ይተዋወቃሉ ሃይሚ እና ዳኒ ማለት ነው። ምክንያቱም ያዘጋጁትን እስክሪብት ያውቃሉ ያቃሉ ሁለቱ እንደው ምን አለች በሉኝ። በስተመጨረሻ ይሄ ነገር ሲፈነዳ ትክክል ነው መሆነው ብዬ አስባለሁ፣ እንደ እግዚአብሔር ፍቃድ። ምክንያቱም አለ ለምን ታዲያ ለምን ማለት ለአንቺ ብዬ ነው ምናምን። እርግጠኛ ነኝ አፍቅሯት፣ አይደለም ሃይሚን፣ ብትሆን እንደዛ ሲላት ኦኬ ብላ የምትቀበል ሴት አይደለችም። ይሄ እናውቃለን፣ ይሄ የታወቀ ነው ሰው ምንድን ነው ብላችሁ ታስባላችሁ? እኔ ያሰብኩት ነገር አንድ እናንድ አንድ ሚስጥሩ ያቃል ግን ልናገር ወይ ለማለት ነው። ሃይሚ ሃይሚ የሚለው በኮድ በቃ ሲጨንቀው ብሩኬ ብሩኬት ያስጠንቀው ሲቀየርበት እንዴ እናንተ ጸብቆ አጠገቡ ሆናችሁ ስታዩት እና ያ የተያዘው ሚስጥር የማይረባ ነገር ሆኖ ያ ሰው እንደዛ ዳንጀረስ ሆኖ እንትን ሲላችሁ ትፈራላችሁ። ያስፈራል። እኔ ፈራለሁ በማለት ትክክለኛ ጸብ ቢሆን አትፈሩም፣ በእርግጠኝነት ምክንያቱም ወንድ ከወንድ አያንስም። የፈለገ ነገር ያደማል ይዳማል፣ ይሄ ያለ ነገር ነው። ግን አሁን ዳኒ ጋር የምናየው ነገር ሽሽት ነው። ሽሽቱ ደግሞ ፍርሃት አይደለም። ምክንያቱም እኔ ሁለቱንም ማውቃቸው ሶሻል ሚዲያ ላይ ነው። ብሩኬንም ብሩኬ ስለ ክብሩ ጥንቅቅ አድርጌ ነው የማውቀው። በደንብ ነው ማምነው። ብሩክ የተባለውን ነገር ምንም ጭራሽ የለበትም፣ ዜሮ ነው። ግን ዳኒ ደግሞ እዚህ ጋር ምንም ቢሆን ምን የልጆቻችንን ቻናል መስዋዕትነት እየከፈለ ስለሆነ እንድትረዱት የምፈልገው ነገር አንድ እና አንድ ሀይሜን ተባብሯት ነው። ሀይሜ ደግሞ ይሄን ነገር ተባብሯት ካልሰራች እንዴት ብላ ሁለት መቶ ሺህ ትሞላለች? እንደምታዩት ይኸው ሁለት መቶ ሺህ ልትሞላ ትንሽ ነው የቀራት። ኢንስታግራም ላይ ዛሬም ፖስታለች። ሶ ጠዋትና ማታ ሞላች አልሞላች እያለች ታያለች። በዛ ላይ ደግሞ የ ሁለት መቶ ሺ ከሞላ ብሩኬ ትልቅ ሰርፕራይዝ አለ ቤተሰብ የሚያውቀው ሰርፕራይዝ አለ ብሏል። ያንን ሰርፕራይዝ ታዲያ ሀይሚ እንዴት ብላ ማግኘት አለባት፣ ግዴታ አቅሟን አውጥታ ሰርታ ያንን ሰርፕራይዝ ምንድን ነው ብላ መጠየቅ አለባት። እኔ አሁን ተረድቻቸዋለሁ ሁሉንም ሁሉም አመጣጣቸውን ተረድቻለሁ። ግን ዳጊ ተብዬው ዳጊ ተብዬው የመጀመሪያ ጊዜ ከሀይሚ ጋር እንደተገናኘ አስመስለው ትናንትና ማለት ነው ሀይሚ ተብዬው አንችንሽ ምናምን ሲል ሁላችሁም እየዘቀዘቃችሁት ነበረ። ግን አስተያየት ስጧቸው አዘቅዝቋቸው። ለምን መሰላችሁ? ለልጆቻችንም መጽዋት ነው እየከፈሉ ነው። ስራ እንደሆነ እናውቃለን አይደል? ስራ እንደሆነ ስለምናውቅ ያለውን ነገር መጨረሻ ላይ እኒሁ እስካሁን ድረስ ልጆቻችን ምንም የተጎዱት ነገር የለም እየመሩት ነው በቃ እየመሩት ነው። ያው ንዴት ነው። ብሩኬ እንግዲህ ይቻለው ምንም ማድረግ አይችልም። ያው ለሚስቱ ግዴታው ነው። መቶ አምሳ ሺሁንም ሲሞላ እንደዚሁ በሶሲ ያመጣው ፕራንክ ነው። መቶ አምሳ ሺ ሞልቶ አይፖን ስልክ ገዝቶ ሀይሜን ደስታዋን በመሬት ላይ ሲያሽከረከራት የነበረው አሁንም ደግሞ ሁለት መቶ ሺ እንዲሞላ በዚች ፕራንክ ሰበብ ሁለት መቶ ሺ ሞልቷል፣ በግርግር ሞልቷል ብለን ማለት እንችላለን ሶ አይዲያ አምጥቶ መስራት አይችልም በሀይሚ ነው እኮ ምናምን ለሚሉትም አፍ ማዘጊያ ይሆናል በአንድ ቪዲዮ ሸበላው ማለት ነው ቦቧችን አንቀጠቀጠው አንቀጠቀጠው ትላንት ማረሚያ ቤት ገብቶ ፌዴራል ነው የመሰለኝ እግዚአብሔር ማለት ያደረገው ነገር ጥሩ ባይሆንም ግን በቃ አንቀጠቀጠው ለአንድ ሰው በቃ ቤቱን ቀውጢ ያደረገው የምሬ ነው ፌዴራል ማረሚያ ቤት ገብቶ ነው እንደዚህ የሚያደርገው አቡ ይወለድብህ ጀግና እግዚአብሔርን። እንዴ በቃ ለስሙ ለማንነቱ በቃ ጀግንነቱን። ሲቀጥል ደግሞ ደሞ ሀይሚ ራሷ አብራው ነች። በቃ እንደዛ እንኳን ተሳድበው እንደዛ ተጠላልተው እንኳን እባክህን፣ እያስለቀስካኝ ነው፣ ከዚህ ቦታ ይዤህ ልሂድ እያለች ነበር የነበረችው ሀይሚ ማለት ነው። ሰው እንድትረዱ የምፈልገው ነገር እዚህ ጋር ስራና ስራ እንደሆነ እያወቃችሁ እኛም እነሱን እንደዚህ አታርጉ፣ እንደዚህ አትሆኑ፣ እንደዚህ ፍጠሩ ስንላቸው ቅር አይበላችሁ የኛም ስራ ነው ብላችሁ አስቡልን፣ ማለት ነው ቤተሰቦች። በዚህ መካከል መቀያየም ምናምን የለም። እነሱ እንኳን ያንን ሁሉ ነገር ተባብለው እርግጠኛ ነኝ ነገ በይቅርታ ይመጣሉ በደስታ ማለት ነው። ይሄ የማይካድ ነገር ነው። ሶ ለጊዜው ንግግሮቹ፣ ሁሉ ነገሩ ያናድዳ ድዳ የሚነጋገሩት ነገር ነገር ግን ደግሞ ስራና ስራ ነው የሰራ ሰው ደግሞ ለውጡ ከፍታ ነው። እንደሰማችሁት ከሆነ ሙሽዬ አደራ ጥላባችሁ አለች። በሉ በርቱ፣ ስሩ፣ ቤት ገዝታችሁ ደግሞ ለምርቃ ጥሩኝ ብላችሁ አለች። ስለዚህ የእናቱን ራዕይ ለመሙላት ደግሞ ሀይምዬ ሙሽዬን እንዴት እንደምትወዳት ታውቃላችሁ? ስለዚህ ያንን የተባለችውን ሰምታ ተግባራዊ ለማድረግ ታጥቃ ነው የተነሳችው። ታጥቃ ስትነሳ ይቅርታ አድርጌልሃለሁ ብላ ከዛ በኋላ ይህንን ፕራንክ ብሩኬ ሰርቶ ከዛ በኋላ ከፕራንኩ በታች የተጻፈው ነገር እንዴት ባንቺ ላይ እንዴት ምናምን ልቀጥልበታ፣ ለምን ይቅርታ አለዋለሁ፣ በዚህ ውል ስራበታለች። በኮመንታተሮች ሀሳብ ተነሳች፣ እንጀግናዋ አስረዘመችው፣ ብሩክም ተጋፈጠው እስከ መጨረሻው ድረስ ይኸው። እሷ አርባ ገብቷል፣ እሷ ዘጠና ገብታለች፣ ማለት መቶ ዘጠና ምናምን ነው የገባችው። ሰው ትንሽ ነው የቀራት። እንግዲህ ከአዲስ ከቡታጅራ ከመጡ ሁለት ሳምንት ሁለት ሳምንት ሊሆናቸው መሰለኝ ሁለት ሳምንት ነው አንድ ሳምንት። ጸቡ እንኳን ከተጀመረ ሳምንት አለፈው። ስለዚህ ቻናሉም ጸብ ይወዳል፣ እነሱም ችለውበታል። እኛም ከጎናቸው አሽቀባጭም ተባልን ምንም ተባልን አብረን ከጎናቸው አለን። በዚህ አጋጣሚ ግን ብሩክ ማለት ነው ለስሙ የሚሞት ለበቃ ማለት ምንም አይነት ነገር እንደማያደርግ እንደዚህ ጀግኖ ወገቡን በቃ ሰግጦ የሚናገረው ምንም ስራ ስለሌለው ነው። በዚህ እድሜ በዚህ ቁመና ቁመና ስላችሁ መልክ ምናምን ውበት አይደለም፣ በቃ አላደለ እድሜያችሁ ላይ ነው። አሁን በቃ ብዙ ነገር የምታደርጉበትም፣ የምታጠፉበትም፣ የምትዝናኑበትም ጊዜ ላይ ነው። ብሩክ ያለው ግን አንገቶን የደፋ ምርጥ ወጣት እግዚአብሔር ሁላችሁም አልገባችሁም። እያንዳንዱ ነገር ህይወት እንዴት እንደሆነች ምንም አልገባችሁም። ምንም ሰው እንደማያቅሰው እሱ ቢሄድ እሱ ይመጣል። እሷ ብትሄድ እሷ ትመጣለች። ለብቻዋ ብትሆን ምናምን እናንተ እንዳላችሁ ሳይሆን ጨረቃ ፋሚሊ ልባቸው ምን እንደሚያስብ አታውቁ። ለማንኛውም ትክክል ትክክል የሆነ አስተያየት የምትሰጡ ሰዎች ዛሬ ይዣችሁ መጥቻለሁ። እንዳትቀየሩ፣ በዚሁ ቀጥሉ። ብሩክ ጀግናችን ዛሬም ነገም ይመራችኋል። እየከፈላችሁ እየጠላችሁት እየከፈላችሁት ታዩታላችሁ። አነጋገር አይችል ምን አይችል መልክ ብቻ። መልኩንም እኮ የታደለ ነው የሚያገኘው እኮ አንቺ አታገኙ። አነጋገርም ከዚህ በላይ ምን ያርግሽ? ግዴታ እንደ ካሳንችስ ሴትኛ አዳሪ እንትን ማለት አለበት፣ እንዲ መሸንገል አለበት እንዲ ባፉ እውነት እውነቱን እያወራ እውነት እውነቱን እያወራ እየመራሽ ነው። ከፍለሽ ነው የምታየው ደግሞ እያንዳንድሽ ከፍለሽ ነው የምታየው ብሩክን ለማየት ከፍለሽ ነው። እየጠላሽውም አነጋገሩን ባይመችሽም ምንም ቢልሽም እየከፈልሽ ነው የምታየው። ስለዚህ ይመቻችሁ፣ የጨረቃ ፋሚሊዎች ይመቻችሁ። ሁላችሁም ሰላም ሁኑ። ጥሩ ነገር ይፈጠራል። ዛሬ ደስ ብሎኛል። ሁለት መቶ ሺህ ላይክ ሞላ ነው ሀይሚ አስመሳይ ብትሉኝ እኔ ምን አገባኝ እኔ ምን አገባኝ። እኔ ከዛ ብሩክም ከምሳ ይገባል። እዚህ ጋ ባለፈው ተጣልቼ ነበረ። አንድ ላሰማችሁ ጥሩ አስተያየት። እንዲህ እየሰጠህ አብረን እንቀጥላለን። ይመቻቸው ቤተሰቦች። ይሄንን ድምፅ ላሰማችሁ ማለት ነው። በጣም ብዙዎቻችሁ ገብቷችኋል ብዬ አስባለሁኝ። ምክንያቱም ብሩኬ ከነ እውነቱ ቁጭ ቢል ኖሮ ደግ አደረገ እንኳን አወራ። ያደረግኩት ነገር ሁሉ ውሸት ነው ብሎ በአፉ ብቻ ቢያወራና ዝም ብሎ ቢቀመጥ ኖሮ እቺ ሁሉ እውነት ተደፋፍና ብሩኬ ውሸታምና ብሩኬ ባለጌ ተደርጎ ይቀመጥ ነበረ። ነገር ግን አርፎ አልተቀመጠም። መሄድ ያለበት ርቀት ድረስ ሄደ። አውጣ ሲባል ቄሱም ዝም፣ መጽሐፉም ዝም። ማን ድንክ ጉንዳን ዳንኤል ተብየው ብሩኬ የእውነቴን ነው የምልህ። በጣም በጣም በጣም ኮርቼ ይባሉ አይኖ በጣም በጣም በብዙ ሰዎች ዘንድ ስትተች ብዙ ነገር ስትባል ነበረ። ይገባኛል። አንዳንዶች ጫና አድርጌ አንተን እውነታውን እንድታወጣ እና መሄድ ያለበት ደረጃ ድረስ እንድትሄድ ስጫንክ በአንተ ተቃራኒ ቆሜ አንተን እየተሟገትኩ እየመሰላቸው በጣም ብዙ ሰዎች ብዙ ነገር ብለውኛል። ስለ እነሱ አይመለከተኝም። ቶ በፍቃዱ አንዷ የተቸውህ እህትህ እኔ ነኝ። ወደ ትክክለኛው መስመር ስለገባህ እናመሰግናለን። እኛ በብሩክ እውነተኛ እንደሆነ ስለምንተማመን ነው። አንተን ልንተችህ የተነሳ ነው። አንዷ የተቸው ልጅ እኔ ነኝ። ስለዚህ ወደ ነበርክበት ስለተመለስክ እኔም አያገባኝም፣ ግን ስለ ብሩክና ስለ ሃይሚ እውነተኛ የሆነ ነገር ሁል ጊዜም በቻናልህ እንደምሰራ ተስፋለኝ። አንዷ ተቃዋሚህ እኔ ነበርኩኝ። በእርግጠኝነት እኔ ነው አያገባሽም ያልከው፣ እኔም አያገባኝም። ወደ ትክክለኛው ነገር እንድትመጣ ነው የፈለግኩት። ትክክለኛው መስመር ላይ ገብተህ የብሩክ ማንነት ጀግንነት አምነህ ተቀብልሃል። ወንድ ሆነ እንዴት ወንድን ትተቻለህ ብዬ ቪዲዮ ሰርቼብህ ነበረ። ከተከፋህ ይቅርታ፣ ግን ወደ መስመርህ ስለተመለስክ እናመሰግናለን። ቤተሰቦች፣ ለዛሬ ይዤላቸው የመጣሁት ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቻናሌን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ስለ ሁሉም ነገር እናመሰግናለን። የጨረቃ ፋሚሊ ደስታ በቅርቡ ቤተሰቦቻችሁ የተጨነቁትም ሁላችሁንም እንደሚያስደስቷችሁ ቃል ገባላችኋለሁ። ሁሉም ነገር ይስተካከላል። ምንም ጥርጥር፣ ምንም ሀሳብ አይግባችሁ። አመሰግናችኋለሁ። መልካም ጊዜ። ባይ ባይ